ቪዲዮ እዚህ ቤት ስራ ለምትገባው ልጅ ነው፣ በደንብ ይጠቅመሃል ብዬ ስላሰቡ የምሰራውን ስራ አንዳንድ ነገሮች እዚህ ስራ ላይ የምተካው ሰው ያው እስካሁን እንደሚታወቀው ሰው አልተካሁላቸውም። ስሄድ አንድ ሰው ተካለሁ ብዬ በባለፈው ቪዲዮ ላይ ነገሪያቸዋለሁ ና ለዛውም፣ ስራው ከመጣ እንዳያደናግረው በማለት አሁን እዚሁ ሆኜ ቢሆን ስራው እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ብዬ አስረድቼው ሄድ ነበር። ምክንያቱም እኔ ቀድሜ ስለምሄድ ሲመጣ እንዳያደናግረው ስለ ቤቱ በዛው፣ ስራዬንም አንዳንድ ነገር ላሳያችሁ። እናንተም ሰብስክራይብ፣ ላይክ እያደረጋችሁ እስኪ ቪዲዮውን ጀምሩት። እንግዲህ ቤቱ እንደምታዩት ይህንን ይመስላል። ያው ከውጭ ሳሎኑ ይህንን ይመስላል። ይሄኛው ሳላውና ይሄኛው አዳራሽ፣ በሳምንት ሁለት ቀን ነው የሚታጠበው። በሳምንት ሁለት ቀን ይሄኛውን ታጥባለህ፣ በቃ ፏ እያደረገ እንዴት ነው የማጥበው ካልከኝ፣ ደግሞ ይሄኛውን ጣውላውን ማለት ነው። ይሄን ጣውላውን በሙሉ እዚህ ፈርሻው ላይ ታመጣለህ። መጀመሪያ ግን ይሄን ፈርሻውን ትከንሳለህ። ወይኔ እናንተ ከንሼ ከንሼ አበላሽችኋለሁ በጫም አየኔ ነገር እና ለማንኛውም እከንሰዋለሁ። ይሄኛውን ጣውላውን ማለት ነው ጥቅልል ታደረጉና እዚህ ታመጣለ። ከዛም በመቀጠል ይሄኛው ሶፋው ያለበት ፓርት ማለት ነው እዛ ጋር ነው የምትጀምረው፣ ከጠርዙ ላይ ይህንን እንዳለ። ከጠርዙ ላይ ያለውን ደግሞ በዚች ይቺ ጥቁሯ ጥቁሩ አለች አደለ? ይቺ ጥቁር ጥቁሮ ጥቁሩ አለች፣ ሶፋው ከዚህ ከጥቁሩ መሀል ይገባል ማለት ነው። ይሄኛው ጣውላው እዚህኛው ፈርሻው ላይ ይሻገራል። ከዛ ይሄኛው ደግሞ ይሄኛው አካል ከዚች ከጥቁሯ ማዶ ወደ መሀል ይገባል ማለት ነው። በነገራችን ላይ ሌላም ቪዲዮ አለ እየሰራሁ እየቀረጽኩት ማለት ነው። ከዛ ይህንን ፓርት ይሄ ሶፋው ያለበት ፓርት ታጥብና እዚህ ጋር ስትደርስ ሶፋውን ወደ ቦታው ትመልስና ይሄኛውን ፓርት ወደዛ ታደርጋለህ። በነገራችን ላይ ቤቱ ይውላችሁ እንደምታዩት በጣም ትልቅ ቤት ነው። ያው በሳምንት ሁለት ጊዜ ስለሚጸዳ እንጂ ቀን በቀን የሚጸዳ ቢሆን በጣም በጣም አድካሚ ቤት ነው። ከዛ መልሰ ጣውላውንም እንደዚሁ መረተብ ነው። ይሄ የሚጸዳው በሳምንት ሁለት ቀን ነው። ምናልባት ወንድም ወይ ባላችሁ ብያችሁ እስካሁን ያወራኝ የለም። ምናልባት ቴክስት ጽፋችሁልኝ ደግሞ ካላየሁት እመልስላችኋለሁ። የምተኩት ሰው ካለ እዚህ ስራ ላይ እንድተካላችሁ ማለት ነው። ያው ብዙ እንደዚህ ምግባባው የለም። እዚህ ተካለሁ ብዬ አሰብኩት የራሴም ሰው ስለሌለ ነው። አዳራሹ ይሄንን ይመስላል እንግዳ በሚበዛ ሰዓት ግን ይሄ ሲሞላ ደፋር መሆን አለብህ እዚህ ስራ ላይ የምትሰራ ሰው ማለት ነው በመጀመሪያ ደፋር መሆን አለብህ በቃ ፍርሃት የሌለብህ ምክንያቱም አረቦቹ በጣም ብዙ ናቸው አንዳንዴ በጣም እስከ መቶ እስከ ሰማንያ የሚሞሉበት አካባቢ አለ ይሄኛው አዳራሽ ከዚህ ከምታዩት እስከዛ ስተጥግ ይሄኛው ዞሮ የሚገጥምበት አጋጣሚ አለ አራንዳንድ ጊዜም እዚህኛው ሶፋ ላይ የሚቀመጡበት ወቅት አለ። እዛም ሌላ ክላስ አለ። ያኛው እንት ነው ፈርሻ ነው፣ ብዙ አይጸዳም። ያው ክንስ ነው የሚደረገው፣ ያኔ ዳይ ቱ ዳይ የሚከነስ አይደለም። ያኛውን ቆይ በደንብ አሳያለሁ። እዚህኛው ላይ ካንተ የሚጠበቅብህ ፏ እያደረጉ በሳምንት ሁለት ቀን ማጽዳት ነው። ጅሙአ ጅሙአ ያው እንግዳ ስለሚበዛ ጅሙአና ከሚስ የሚጸዳው ደግሞ ሮብና ቅዳሜ ነው። ሮብና ቅዳሜ ይሄኛው መጅሊስ ፏር ጌታ ጸዳለ በሁለት ቀን ማለት ነው። ያው ግን ደፋር መሆን አለብህ የምትፈራ መሆን የለብህም። እና ይሄኛውም ሳሎኑ እንደዚያው ማለት ነው። ይሄ ሳላው የሚጸዳው በሳምንት ሁለት ቀን ነው። በሳምንት ሁለት አንድ ቃ ነው። ዳይቱ ዳይ የምታጸደው ደግሞ በውስጥ ነው። ያኛውንም ማሳያለ። ቤቱ እንደምታዩት ትንሽ ቤት እንዳይመስላችሁ። እዚህ ጋር ደግሞ ቀንቀን አስር ሰዓት እየመጡ የሚቀመጡባታለች። ይቺ ቀን ቀን አስር ሰዓት ነው እየመጡ የሚቀመጡት፣ አረቦቹ ሻይጋኋ የሚጠቀሙባት ናት እዚች ጋር። ይቺ እንደምታያት ይቺ ክላሷ ይቺኛዋ ሀሙስ ሀሙስ ትከነሳለች። ከፈለክ ደግሞ እዚህ ጋር ቴሌቪዥን አለ ቁጭ ብለህም ኳስ መደገፍ ከፈለክ እንደዚሁም የተለያየ ድራማ ማየት ከፈለክ ቴሌቪዥን አለ። አባቴ ዘና ብለህ ነው የምትኖረው። ስራው ብለህ ማለት ነው የመንግስት ስራ ነው። ያው ትንሽ ስራ ቢበዛብህም ከዛ ውጭ አረቦቹ በጣም በጣም ምርጥ ሰዎች ናቸው። እንደሚታወቀው ከኔ ታቋቸዋላችሁ አረቦቹን፣ ከኔ ጋር ብዙ ቪዲዮ ስንቀርጽ እንዲሁ ስንቀብጥ ምናምን ታያቸዋላችሁ። እንደገና ይሄኛው አለ፣ ይሄኛው ደግሞ ማታ ማታ ሁልጊዜ የሚቀመጡበት ነው። ያው ይሄ የምሰራው ስራ ምንድን ነው? እነሱ ይሄ ከሱቅ ብስኩት ቺፕስ ምናምን አምተው ይበላሉ። ያ ያንን መፈር ማንሳት ነው፣ በቃ ማጽዳት መከነስ ነው። ያን ያክል ስራው ብዙ ነው ብዬ አላስብም። የዚህኛው ለራሱ ማለት ነው ትንሽ ያኛው ያኛውን አዳራሽ ስታጸዳ ነው። ቤቱ ግን እያያችሁት ነው። ፋሚሊ እዛ ድረስ በጣም ሩቅ ነው። የሚገርማችሁ ነገር ማለት ነው እና ይሄኛው ያን ያክል የሚጎዳ ስራ አይደለም። በስ የበሉበትን ማንሳት ብቻ ነው። እዚህ ራት ምናምን ስለሚጠቀሙ ሰዎቹ ዳይቱ ዳይ ነው የሚመጡት። በነገራችን ላይ አረቦቹ ማለት ነው። እዚህ ጋር እንደምታዩት የጋሁ አቀው ምናምን ቅርስ ነው የሚመስለው ሙዚየም የገባችሁ ነው የሚመስለው አያምርም? እንዴት ነው ፋሚሊ? እና ይሄኛው ይሄኛው የመጅልሱ ፈርሻ ስለሆነ ምንም የሚጎዳ ነገር የለም። ያኛው ግን ጽዳት አለው። ሲቀጥል ደግሞ አንተ ካርታ ምናምን የምትወድ ከሆነ እዚህ ጋር ደቅ ትላለህ። ይኸው እዚህ ጋር ካርታ አለ፣ እንደፈለግ ዘና ትላለህ ፋሚሊ አይ ካሜራውን ከለልኳችሁ፣ እዚህ ጋር እንደምታዩት ካርታ ዘናፈታ ማለት ትችላላችሁ። ልጆቹ ደግሞ ብዙዎቹ አሁን በእኔ እድሜ እና ወጣት የሆኑ ስለሆኑ ከእነሱ ጋር አንዳንድ ጨዋታ መጫወት ትችላላችሁ። ሱቅ ስትወጡ ለራሱ ይዘዋችሁ ነው የሚወጡት እና በጣም በጣም ምርጥ ሰዎች ናቸው። እዚህ ሥራ ላይ የተካለው የምትሉት ሰው ካለ አውሩ ብያችሁ የሆነ ቪዲዮ ላይ ሰርቼ ነበር እና ምናልባት ቴክስት ጽፋችሁ ላይ አላየሁት ይሆናል። እስኪ ገብቻ ያዋለሁ አሁን ማለት ነው እና ሴቶችም ያው ባሎቻችሁ አይወዱኝም። ችግር የለውም ግን፣ እተካላችኋለሁ ለእናንተ ስል ነው ታዲያ። ታውቃላችሁ እኔ የእናንተ ወንድም እንደሆን፣ የሴቶች ወንድም እንደሆንኩ። ስለዚህ የእናንተ ደስታ ስለሚያስደስተኝ ባላችሁን መተካት የምትፈልጉ ወንድማችሁን መተካት የምትፈልጉ እዚህ ስራ ላይ እተካላችኋለሁ። በነገራችን ላይ ዘና ብለው የሚሰሩበት ስራ ነው። በጣም ምርጥ ስራ ነው። እኔ እንግዲህ እንደምታውቁኝ ሳውዲ አረቢያ እዚህ ስራ ላይ ሁለት ዓመቴ ነው። ሁለት ዓመት ሙሉ እንደቀበጥኩ እንደ አረብ ሳይሆን እንደ እናት እንደ አባት እንደተንቀባረርኩ። ያው ፈጣሪ ይመስገን የራሴ ልብስ ቤት ከፍቼ እሪያድ ልገባ ነው። እንግዲህ ደግሞ ልብስ የምትፈልጉ ማንኛውም የሀበሻ ልብስ አለኝ። እሱን ያው ቲክቶክም ፌስቡክም ላይ ስለመለቅላችሁ አይዲ አሁን ሰብስክራይብ ላይክ እያደረጋችሁ፣ ደግሞ ዳይቱ ዳይ የሚጸደውን ጽዳል ላሳያችሁ እዚህ ጋር ይሄኛው አሁን በቃ ገብቷችኋል። እዛ ያለው አዳራሽ ይሄኛው አዳራሽ በሳምንት ሁለት ቀን ሮብና ቅዳሜ የሚጸዳ ነው። እንደዚሁም ሳላው ጨምሮ ይሄኛው ደግሞ ዳይ ቱ ዳይ ራትና እንደዚሁም ሰዎቹ መጥተው የሚቀመጡበት ስለሆነ፣ በተለያዩ ብርድ ስለሆነ ይሄኛውን ስለሚፈልጉት እዚህኛው ላይ የሆነ ብስኩት፣ ቺፕስ ምናምን ስለሚበሉ ያንን ከእንቅልፍ ተነስተ መልቀም ነው። የእንቅልፍ ሰዓት ደግሞ ከምሽቱ ስድስት ሰዓት ጀምረ እስከ ነገ አሁን ስንት ሰዓት መሰላችሁ? በዚህ ዘጠኝ ሰዓት፣ በኢትዮጵያ ዘጠኝ ሰዓት ተኩል ነው። እስከዚህ ሰዓት ድረስ መተኛት ትችላለህ። ያ ማለት አረቦቹ እስከዚህ ሰዓት ድረስ አይመጡም ማለት ነው። ያው አስር ሰዓት ላይ ይመጣሉ። አንድ ሰዓት እስከ አስራ አንድ ሰዓት በኢትዮጵያ ተቀምጦ ነው የሚሄዱት። እዚች ነው የሚቀመጡት። እዚች ሻይ ጋኋ ትቀዳላችኋለህ። አንድ ሰዓት ከዛም ይሄዳሉ። በነገራችን ላይ ሌላም ስራ አለ ደሞ አንተ አቅሙ ፈቅዶ ከሰራህ ሶስት መቶ ሪያል ይከፍላሉ። የሆኑ ፈረሶች አሉ አምስት አለ ሄደ ዝም ብለህ አለፍ ነው ደፋ ደፋ የምታደርግላቸው። ዳይቱ ዳይ የምታጸደው ጽዳት ደግሞ ይህን ይመስላል። ዳይቱ ዳይ የምትጸደዋ ይች ሀማሟ ብቻ ናት። ይችኛ ፓርት ይህ እስከዚህ ያለው እነዚህ ሶስቱ ሀማማቶች ዴይ ቱ ዴይ የሚጸዱ ናቸው ማለት ነው። ቀን ተነስተ ከንቅልፍ ይችን ብቻ ነው የምታጸደው። ከዛኑ ውጭ ቁጭ ብለ ቲክቶክ መስራት ከፈለግ፣ ላይም ላይቭ መጠቀም ከፈለግ አንተ የስራው ማንኛውም ብቃት ካለ መጠቀም ትችላለህ። እንደገና ያኛውን ስራዬን ቀጣይ ቪዲዮ ሰራላችኋለሁ። አሁን እዚህ የሚከፈልሽ አንድ መቶ ብር ነው። እንደገና ደግሞ ዛ የሶስት መቶ ስራ አለ አቅምህ ከፈቀደ እናንተ እሰረዋለሁ ብለህ ካሰብክ። ምክንያቱም አንድ ሰዓት ናት ያችኛዋ፣ ጉዳት ስለሌላት ሄደ ለፈረሶችና ግመሎች አሉ አለፍ ደፋ ደፋ አድርገህ መመለስ ብቻ ነው። ከዛ ውጭ ምንም የሚጎዳ ነገር የለም። ፋሚሊ ስራዬ ይሄን ይመስል ነበረ። ይሄንን ስራ ነው አሁን ለቅቅ የምሄደው። እኔ ተዝናንቼ የኖርኩበት እንጂ ስራ ሰርቼ ሳይሆን እንዲሁ እንደተከፈለኝ ነው የምቆጥረው። ምክንያቱም ሰዎቹ በጣም ምርጥ ሰው ናቸው። የስራ ብዛት ሳይሆን በሰዓት የሚያስፈልገው የአረቦቹ ምርጥ መሆን ነው። በዚያ ላይ ሰዎቹ ብር አይነጥቁም። ወሬ ከመጣ በሰዓቱ ነው ብር የሚሰጡኝ እና በጣም ምርጥ ሰዎች ነበሩ። ያው የራስን ስራ የሚሆን የለም ብዬ ደግሞ እንግዲህ እግዚአብሔር የተመሰገነ ይሁን የራሴን ስራ ከፍቼ ነው የምሄደው። ወደ ሌላ ስራ መቀየር ቢሆን በጣም ያናድር ነበር። እና አሪፍ ሰው ነው፣ ይገባዋል፣ ፍርሃት የለበትም፣ እንደዚሁም በሚዲያ ጠንካራ ይሆንበታል የምትሉት ሰው ካለ ሜንሽን አድርጉለት፣ ሼር አድርጉለት። አዋሩኝ። እሺ ኮሜንት ላይ ጻፉ ላይ መልስላችኋለሁ። ቤቴን ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ያደረጋችሁ ፋሚሊዎች፣ እንደገና ፓርት ቱ ያኛውን ስራ ይሰራልን የምትሉ ቪዲዮ እሰራላችኋለሁ። በዚሁ አይቶት እንዲመጣ ማለት ነው፣ ግራ እንዳያጋባው። አሁን እዚህ የሚመጣ ሰው ግራ እንዳይጋባ ማለት ነው። በጣም ሲምፕል፣ በጣም ቀላል ነው። ቤቱ ግን ሚዚየም በሉት፣ በጣም በጣም የሚያምረው በጣም ደስ የሚል ቤት ነበረ። ብዙ ተዝናንቼበት ነበረ። ያው ፋሚሊ ምን ታደርጉታላችሁ? እድል ነው። እና ያው ልብስ ቤቱንም የከፈተ ሰፖርት ያደረገ ሰርፕራይዝ ያደረገኝ ሌላ ሰው ስለሆነ ያም ተመስገን ነው። ፈጣሪ ተመስገን ይሁን። እናንተ ትወዱኛላችሁ፣ ሰው ይወደኛል። በዛም ላይ እኔም የናቱ ልጅ ነኝ። ይመቻችሁ። ሰብስክራይብ ላይክ ማድረግ እንዳይረሳ እሺ።